እጅግ አሳዛኝ የበርካቶችን ህይወት እየቀጠፈ ያለው የትራፊክ አደጋ የጤና ባለሙያዎች ህይወት አለፈ። በምስራቅ ሸዋ ኦለንጪቲ በቀን 12 2 2018 ዓ ም ካርሲ ዞን ከተለያዩ ወረዳዎች ከተውጣጡና ለትምህርት ወደ ሀረማያ ዩኒቨርሲቲ ስጓዙ በነበሩ የጤና ባለሙያዎች ላይ በደረሰ የትራፊክ አደጋ የብዙዎች ህይወት ተቀጥፏል። ምስሉ ላይ ለምትመለከቷቸው በጣም በሚያሳዝን ሁኔታ ብዙ ተስፈኞች ለሀገራቸው ይጠቅማሉ በሙያቸው ወሳኝ ሙያዎች መካከልም አንዱ ጤና ነው። በተለይ ደግሞ ከፍተኛ ውጤትም ጥሩ ውጤት ማምጣት እንደሚጠበቅ በዛ ላይ ደግሞ ብዙ ውጣ ውረዶችን አልፎ ለዚህ ደረጃ ደግሞም ነገ ለፍሬ አብቅተው ቤተሰቦቻቸውን ሀገራቸውን ይጠቅማሉ፣ ያስደስታሉ የተባሉት ወጣቶች በዚህ መልኩ ህይወታቸው ሲያልፍ እጅግ አሳዛኝና ልብ ሰባሪ ነው። በርካቶችንም እንባ ያራጨና እያስደነገጠ ክስተት እንደሆነ ጭምርም ነው። አሳዛኝና ልብ ሰባሪ መረጃን በማስመልከት ነው ለእናንተ መታውት መጣሁት። አሁንም ጥንቃቄ የሚጎልበት ምክንያት ብስተካከል የተሻለ ይሆናል። በርካታ ቁጥር ያላቸው እንደወጡ እየቀሩ ናቸው። እጅግ አሳዛኝና ልብ ሰባሪ ነው። ዘንድሮ ደግሞ የትራፊክ አደጋ ከምንጊዜውም በላይ እየተባባሰ መምጣቱ ነው ሁኔታዎቹ የሚያሳዩት። ሚኪታ ፖረንፎን ሰብስክራይብ ያድርጉ።